ሰላም ጤና ይስጥልኝ፣ የተከበራችሁ እና የተወደዳችሁ ውድ አድማጮቻችን፣ እንደምን ቆይታችኋል? የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ሪያሊቲ ሚዲያ ዩቱብ ቻናልን ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። በቅድሚያም አርባ ሶስት የውጭ ዜጎች ሰነድ በማጭበርበር እና ና በዜግነት ጉዳይ ተጠርጥረው ተጠያቂ እንዲሆኑ ተደርጓል ሲል የኢሚግሬሽን ዜግነት አገልግሎት አስታወቀ። የኢትዮጵያ ኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ሰላማዊ ዳዊት የተቋሙን የ2018 ዓ ም ሩብ ዓመት አፈጻጸም ሪፖርት ለውጭ ግንኙነት ሰላም ጉዳይ ቋሚ ኮሚቴ ባቀረቡበት ወቅት እንደተናገሩት በሐሰተኛ ሰነድ የቪዛ ና የፓስፖርት አገልግሎት ለማግኘት የሚደረግ ሙ ሙከራ እየበዛ ነው። በሐሰተኛ ሰነድ ኢሚግሬሽን ዜግነት አገልግሎት የማግኘት ሙከራን የማጣራትና በድርጊቱ የተሳተፉ ትን በቁጥጥር ስር የመዋል ስራ እየተሰራ ነው ብለዋል። በተያያዘው በጀት ዓመት ሩብ ዓመት አርባ ሶስት የውጭ ዜጋዎች ሰነድ በማጭበርበርና በዜግነት ጉዳይ ተጠርጥረው ተጠያቂ እንደሆኑ ተደርጓል ሲል አስታውቋል። በሐሰተኛ ሰነድ አገልግሎት ለማግኘት የሚደረግ መጭበርበርን ለማስቀረት ቴክኖሎጂን የመጠቀም ስራ እየተሰራ ነው ሲሉ መናገራቸውን የዘገበው ኢፒዲ ነው። የፋኖ ማስረሻ ሰጤ እጅ ሰጠ። አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ የተሰማ ነው። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤ እና መስፍን አባተ ወይም መስፍን ከፋለኝ ከአመራርነት ማገዱን አሳውቀው ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው እንደተሰማው ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋር ነው እጅ የሰጠው እየተባለም ነው። የኢትዮጵያ አየር መንገድ ለቢሾፍቱ ኤርፖርት ግንባታ ፕሮጀክት የአሜሪካውን ኬፒኤምጂ የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅትን ቀጠረ። በአቬሽን ህግና በህግ ማማከር አገልግሎት የሚታወቀው ካልየድ ኤኤንዲ ኮ የተሰኘ ኩባንያን ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። የኢትዮጵያ አየር መንገድ በቢሾፍቱ ከተማ አጠገብ በሚገኘው አቡሴራ በተባለ አካባቢ ከሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የአሜሪካውን ኬፒኤምጂ የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት እንዲሁም በአቬሽን ህግና በህግ ማማከር አገልግሎት የሚታወቀውን ካልይድ ኤኤንዲ ኮ የተሰኘ ኩባንያ ደግሞ የህግ ጉዳዮች አማካሪ አድርጎ መቅጠሩን ይፋ አድርጓል። እንደ ሪፖርተር ዘገባ የቴክኒካዊ ጉዳይ አማካሪ ኩባንያው በበኩሉ የቢሾፍቱ ዓለም አቀፍ ኤርፖርት በአካባቢና በማህበረሰብ ላይ ሊያሳድር የሚችለውን ተጽዕኖ የተመለከተ ያደረገውን ጥናት አጠናቆ በጥቅምቱ ወር መጀመሪያ አስረክቧል። በምዕራብ ሐረርጌ ዶልፊን ከቦቴ መኪና ጋር ተጋጭቶ የ11 ሰዎች ህይወት አለፈ። በዶልፊኑ ውስጥ የነበሩት ሁሉም ሰዎች ሞተዋል። የቦቴው ሹፌር ተሰውሯል፣ ፖሊስ እየፈለገ ነው። ዶልፊኑ በተቃራኒ አቅጣጫ ከሚመጣ የነዳጅ ማመላለሻ መኪና ጋር ተጋጨ። ዶልፊኑ ውስጥ የነበሩት የስምንት ወንዶችና የሶስት ሴቶች ህይወት አልፏል። የዶልፊኑ ሹፌርና ረዳትም ስም ከሟቾቹ መዝገብ ውስጥ ነው። አደጋው የደረሰው የዳር 20 2018 ዓ.ም ተመረጥ ከቀኑ 10 ሰዓት ላይ ሲሆን መነሻው ከሜሶን ከተማ ያደረገ የሳሌዳ ቁጥር ኮድ 396835 ጦሮ ዶልፊን የሕዝብ ማመላለሻ ተሽከርካሪ 9 ተሳፋሪዎችን አሳፍረው ወደ አዋሽ ከተማ ሲጓዝ በተቃራኒ መንገድ ከአዲስ አበባ ወደ ጅቡቲ ሲጓዝ የነበረ የሳሌዳ ቁጥር ኮድ 3A11805 ኢቲ የነዳጅ ማመላለሻ ቦቴ ቁቢ ቦርዶዴ ወረዳ ጨቱ ቀበሌ በተባለ ስፍራ ፊት ለፊት በመጋጨቱ ነው። የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ እንደገለጸው የአደጋው መንስኤ የዶልፊኑ ተሽከርካሪው መስመሩን ለቆ ወደ ተቃራኒ አቅጣጫ በመግባቱና ፊት ለፊት ከነዳጅ ጫኝ ቦቴ ጋር በመጋጨቱ ሲሆን የነዳጅ ቦቴ አሽከርካሪው ለጊዜው ተሰውሯል። ፖሊስ ከተሽከርካሪው ውስጥ የመንጃ ፍቃዱንና ሌሎች መረጃዎችን በማግኘቱ ክትትል ላይ መሆኑ ተገልጿል። የሟቾች አስክሬን ለምርመራ ወደ ሆስፒታል መላኩንም ፖሊስ ገልጿል። በመጨረሻም አሳዛኝ ዜና ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት ተለየ። በጣም የሚያሳዝን ዜና ነው። ተወዳጁ ኮሜዲያን ወንደሰን አውራሪስ እንደሚታወቀው ለብዙ ዓመታት በኮሜዲ ስራው ሲያስቀን የኖረ ወንድማችን መሆኑ አይዘነጋም። ኮሜዲያኑ ወንደሰን እንደ ምንጮች ዘገባ ከሆነ በድንገተኛ የልብ ህመም ምክንያት ህይወቱ ማለፉን ተሰምቷል። አስክሬኑም ለምርመራ በምኒልክ ሆስፒታል እንደሚገኝ ተገልጿል። ነፍስ ይማር። ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹና ለሞላው ኢትዮጵያን በሙሉ መጽናናትን ሪያሊቲ ሚዲያ ይመኛል። ለዕለቱ የተዘጋጀው ዘገባ በዚሁ ተጠናቋል።